ሸሎም በኩላም ጤና ይስጥልኝ። እንደምን አላችሁ? በእግዚአብሔር እርዳታ ማለት ነው። ዛሬ በዚህ አጭር ቪዲዮ የተወሰነ ሀሳብ ወስደን እንነጋገራለን ማለት ነው። ይህ ማለት ነው ሙዚቃውን እንደሰማችሁት ማለት ነው። ብዙ ጊዜ ሰርግ ላይ ማለት ነው የሚነሱ ባለ ትዳሮች አብርሃምና ሳራ ናቸው። እነዚህ ሰዎች ማለት ነው የተለየ ትዳር እንደነበራቸው ከተለያየ ጽሁፎችም እንዲሁም ከተለያየ ሙዚቀኞችም መስማት እንችላለን። ይህ የሆነበት ምክንያት ለምንድን ነው ብለን መጠየቅ እንችላለን። እንደ መሰረት አድርገን መውሰድ የምንችለው ምንድን ነው? አብርሃም እና ሳራ ብዙ በህይወታቸው ብዙ ነገሮች አሳልፈዋል። ብዙ ብዙ ማለት ነው ብዙ ወጣ ወረዳዎች አሳልፈዋል። ፈተና ብዙ ፈተናዎች ተፈትነዋልኝ ሁላችን እንደምናውቀው ማለት ነው። ስለዚህ እነዚህ ሰዎች ለባለትዳሮች መሰረትና መልካም መንገድ የሚያሳዩ ሰዎች ሁነው የተመረጡት ምክንያት ምንድነው? በተለያየ ጊዜ የተለያየ ሀሳብ አቅርበው ሁለቶች የማይስማሙበት ጊዜ ነበር። እንዲሁም ማለት ነው የተለያየ ፈተና አሳልፈው ያ ፈተና ማለት ነው ብዙ ችግርና ውጥረት ሲያመጣባቸው አብርሃም ሳራን አንቺ ነሽ ጥፋተኛ፣ ሳራ ደግሞ አብርሃምን አንተ ነህ ጥፋተኛ ብለው ማለት ነው የመተቸት ሁኔታ አልነበረም። ስለዚህ ማለት ነው ለዚህ ነው ብዙ ሰዎች ማለት ነው እንግዶች ከሙሽራ ቤት መጥተው ትዳራቸውን እንደ አብርሃምና እንደ ሳራ ያደርግላቸው ብለው መርቀው የሚሄዱት ምክንያቱም በመነጋገር ነገሮች መፍታት እንችላለን። ከላይ አንተ ጥፋተኛ ነህ፣ አንቺ ጥፋተኛሽ ከምንለው ነገሩ ምንድን ነው? ሀሳቡ ምንድን ነው? እኔ የኔ ሀሳብ የኔ የማይበት መንገድ ምንድን ነው? የሚስቴ የምታይበት መንገድ ምን አይነት ነው? ከመነጋገር ማለት ነው ነገሮች ለሁሉም ነገሮች ማለት ነው መፍትሄ ማግኘት እንችላለን። ስለዚህ አብርሃምን መጥቀስ እንችላለን። ወደ ግብፅ ሲወርዱ የተነጋገሩትን ሀሳብ ብናይ ማለት ነው ብዙ ፈተና ብዙ ፈተና የሚያጋጥም የሚያጋጥሙና ብዙ አስቸጋሪ ሁኔታዎች ያሳልፋል። ግን በዛን ሰዓት ምንድን ነው ያደረጉት? ሁለቶች በመነጋገር ማለት ነው ሀሳብ ለሀሳብ በመግባባት ማለት ነው እነዚህ ሰዎች ፈተና ፈተናቸውን አልፈው ማለት ነው ዛሬ ለእኛ የትዳር መሰረት ወይም የትዳር ምሰሶዎች ሁነው እንደ ምሳሌ ይጠቀሳሉ ማለት ነው። ስለዚህ ሁላችንም ማለት ነው የተለያየ ሰዎች ነን። የምናስብባቸው መንገዶች የምናይባቸው መንገዶች ማለት ነው የተለያዩ ናቸው። ስለዚህ የተለያየ ግጭት ወይም እንደዚህ አለመስማማት ሲመጣ እኛ ትልቁ መንገድ ብለን የምንወስደው ምንድ ነው? መነጋገር። ከመነጋገር ሁሉም ነገር መፍትሄ ማግኘት እንችላለን። ስለዚህ ሁላችንም ማለት ነው ይህን የመነጋገሩን ሁኔታ ከቤታችን ማለት ነው ከባለትዳራችን ጋር ከሚስታችን፣ ከባላችን ጋር ማለት ነው በማዳበር ነገ ለእኛም ሆነ ለልጆቻችን ጥሩ ምሳሌዎች መሆን አለብን ብዬ አስባለሁ መልካም ጊዜ ይሁንላችሁ።